እዚህ ከቀይ ወጥ አብላኝ እኔ እጅግ ደክም ያለው አለውል። ስለዚህም ስሙ ኤዶም ተባለ። ቁጥር 31 ያዕቆብ በመጀመሪያ ብኩርና እንሽጥልኝ አለው። ቁጥር 32 ኤሳውም እነሆ እኔ ልሞት ነኝ፣ ይቺ ብኩርና ለምኔ ናት አለ። በደም ስሙ ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለት ኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራን የምስር ወጥ ሰጠው፣ በላ፣ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው በኩርናውን አቃለላት። የዛሬው መልዕክት፣ ሰሞነኛው ማዕበል የዘላለም ባሪያ እንዳያደርግ ተጠንቀቅ። ያዙ አጠገባቸው ያለውን ሰው፣ ሰሞነኛው ማዕበል በሉ። የዘላለም ባሪያ እንዳያደርግ ተጠንቀቅ። ያዛ አጠገብ ያለውን ሰው የአሁኑ ችግር በሉ የዘለ ዓለም ባሪያ እንዳደርግ ተጠንቀቅ። አስተዋይ የሆነ ሰው መልዕክቱ ገብቶታል። አሁን በደንብ አድምጡኝ። እነዚህ ሁለት ሰዎች የይስሐቅ ልጆች ናቸው። አንደኛው ኤሳው ነው ሁለተኛው ማነው? ያዕቆብ ነው። በደንብ ስሙኝ። ኤሳው አደን ያድናል፣ ያዕቆብ ግን በድንኳን ውስጥ እናቱን ያገለግላል። አድምጡኝ፣ በደንብ ስሙኝ። የሚገርማችሁ ግን ታላቁን የወደው ነበር አባቱ ይስያቅ ኤሳውን የወደው ነበር፣ ርብቃ ደግሞ ያዕቆብን ተወደው ነበር። የመጨረሻ ያዕቆብ አርጅቶ ጊዜዋ አይኑ ማየት በፈዘዘበት ጊዜ ሊባርካቸው በፈለገ ሰዓት በዚያ ሲዝን ውስጥ በዛ ሲዝን ውስጥ ኤሳው ሁለት ነገር ነው የተበላው። አንድ ነገር ብቻ አይደለም። አንደኛ ታላቅነቱን በኩርነቱን በእጁ ተበላ፣ በርምስም በኩርነቱን በእጁ ተበላ። ሁለተኛስ ሁለተኛ የአባቱን የመጨረሻ ሁለተኛ የሌለውን በረከት አንደ ከባረከ አልቋል። ሁለተኛ ያለለውም በረከት አርፍዶ ተበላ። ሁለት ልጆች ወለዱ። ከዛ በኋላ ይሄ ያዕቆብ ደግሞ ብልጥ ነው። ብልጥ አስተዋይ እንዲ ያለው ርቦ እንደመጣ እንደ ተራበ አውቆ እንዲ ያለው እባክህ ከቀይ ወጡ ስጥልኝ ሲባል አየ ያዕቆብ ያዕቆብ በጣም ትንሹን ነገር ከትልቁ ጋር አገናኝ። ብልጥ ሰው ወጥ ፈልጋላል፣ በኩርነት ይንስጠኛል። ተመልከቱ፣ ተመልከቱ። ለምንድን ነው የምናገራችሁ? የብዙ ሰው ሕይወት፣ የብዙ ሰው ነገር፣ ታላቅ የነበረ ታላቅ የሆነው በተራ ነገር ትልቁን ሸጦ ነው። ትልቁን ሸጦ ነው። እላት በጣም የሚጣፍጥ ተራ ነገር አሳይቶ ትልቁን ከእጃችን ወስዷል። መልክት አለች። ዛሬ አንተ የጸለይኮው የናፈከው ነገር ለዘለአለም ባሪያ የሚያደርግ ከሆነ ዛሬ ረገምኩ። ወይኔ አንድ ሰው ጭሆሜን ይበል። የሆነ ምቾት ነው፣ ለዘላለም ባሪያ የሚያደርግ ከሆነ ዛሬ ረገምኩልህ። አስተውለ ስማኝ። ብዙዎቻችን በሚጣፍጥ ምስር ነው ነገሮቻችን አሳልፈን የሰጠነው። መታገስ ስላቃትን ትልቁን ነገር ለጠላቶቻችን አሳልፈን ሰጥተናል። መታገዝ ስላቃተ ነው። አንዳንዱ እንደዚህ ይላል፣ ካላገባ የሚሞት የሚመስሉ ሰዎች አሉ። ያላገቡ ሰዎች ሞተዋል ተብሎ የተጻፈ መጽሐፍ ቅዱስ ላይ የለም። የእግዚአብሔርን ጊዜ ጠብቁ። አሜል ነው ጭቅጭቅ አድርጎ እግዚአብሔር ጌታዊ ትዳር ካልሰጠኝ እኔ ሞታለው አለ ስሉ እግዚአብሔር ድርግም

ስታይ ጥያቄህ መካከል እግዚአብሔር እንዳለ ኮንፈርም ማድረግ አለብን። እግዚአብሔር ከለለ ተለውጣ ከዛ ጥያቄ ውስጥ ጨቅጭቀን ከእግዚአብሔር የወሰድነው ሥራ አንገታችን ላይ ገመድ የሚያሳልፍ ይሆናል። አንዳንድ ኪያናየሁ መቶ ገለናየሁ መቶ ትዳሪም እንደዛ እኔ አንደ ገል እንገራችሁ፣ ጊዜያዊ ነገር የዘላለም ባሪያ እንዳያደርግ ጥንቃቄ አድርጉ። ስሙኝ፣ በህይወታችን ላይ ብዙ ምዕራፎቻችን ያበላሹ፣ በደንብ አድምጡኝ፣ ብዙ የእኛን መልካም ምዕራፎቻችን ያበላሹ ጠንቋይና ሟርተኛ አይደል? ብዙ በህይወታችን ላይ የእኛ ነገር ፌል እንዲያደረግ ያደረገው አጠገብ ያለው ጠንቋይ ሰሞነኛ ፍላጎታችን ናቸው። ለዚህ ሐሳብ አሳልፎ ስሰጥ የዘላለም እስረኛ ነው የምትሆነው። ምን አለበት? ከምስርና ከበኩርነት ጋር ምን ያገናኛል? ምስርን ዲሎቭራሻዲያኖስ በደንብ ጆሮይን ከፍ አርገህ ስማ። ከዚህ በፊት በአምላካችሁ በእግዚአብሔር ፊት ጀግና የነበራችሁ በቤቱ የምታገለግሉ ይሄ ልጅ ከእግዚአብሔር ቤት አይጠፋም ብሎ ሰው የፈረመላችሁ ምንድን ነው ከቤቱ ያጠፋችሁ? ትልቅ ነገር እኮ አይደል። ጣፋጩ ምስር ነው። ይሄ ልጅ ነገ ታላቅ ሰው ይሆናል፣ ቤተ ክርስቲያን ብቻውን ይሸከማል፣ ለብዙ አባት ይሆናል የተባሉ ሰዎች ከቤተ ክርስቲያን ጠብቶ በየመንገዱ የሚንከራተቱት ምንም አይደለም። ሰሞነኛ ፍላጎታቸው ነው ከእግዚአብሔር ቤት ያወጣቸው። የመጣው ሁሉ ከእግዚአብሔር አይደለም የመጣው በረከት። የመጣው ነገር ሁሉ ከእግዚአብሔር አይደለም። ቼክ አድርገህ ውሰድ። መልክታለኝ አለኝ ያዛ ተገበ ያለው እሺ የመጣው ማበል እንዳይወስድ ዘላለም የሚባለውን ነገር እንዳያበላሸው ተጠንቀቅ። አንድ ሰው ጭሁ አሜን ይበል። ድገሙና አሜን በሉኝ። ልምላሜ ሁሉ የመኖሪያ ስፍራ አይደለም። እባካችሁ ጆሮ አጆ የለመለመው ሰፈር ሁሉ ያንተ አይደለም። ነገሮች ስላስጨነቁ ብቻ የለመለመውን አይተህ የምትበሩ ሰዎች ሊንገራችሁ ልምላሜው ጋኔም ነው የሚሆንብህ። በበረሃ ውስጥ ኢየሱስን መጠበቅ ደግሞ ይበልጣል። ወይኔ ቻሎ ሴፓሪያ ተስፋ በማይደረግ ሰፈር አንተም ዘመዶችም ጠላቶችም ከዚህ ሊወጡ አትችልም የተባለ ሰፈር ኢየሱስን መጠበቅ ከለመለመው ሰፈር ይበልጣል። ሎዳኪያኖስ ጄቤኖቬስ በዓይናችን የጻፍነው ነገሮች በዓይናችን ፊት ያስቀመጥነው ነገሮች ሁሉ እግዚአብሔር እንደ አለ ብላችሁ አታረጋግጡ እግዚአብሔር የሌለበትም አለ ያዕቆብን መጣ ያዕቆብ በጣም ጎበዙ ራበያው ደከመያው ደከመ በቃ በኩርነት እንስጠኛል እኔ ወጡን ሰጣለሁ ለምኔ ነው ያለው በቀላል የተመታ ይሁን የመንፈስ ታላቅነትን በኩርነትን በቀይ ወጥ የሆዳምነት መንፈስ ከላችሁ ላይ ይመጣ የእግዚአብሔርን ክብር የሚያስጥል ተራ ምኞት የእግዚአብሔርን ክብር የሚያስጥል ተራ ነገር በኢየሱስ ስም ከህይወታችን ላይ ይመጣ። አሜን አሜን ላለ ሰው ሁሉ ይሁንለት። የት ጓና ያለኸው ቦታ አንቺ የካርክ ምንድነው? የተበላው ዋና ነገር የተበላው ምንድነው? ወይ ነው ኢየሱስ፣ ምንድነው ባዶ ያደረገ ገንዘብ በኪስ ሲኖረው የምትበላው ነገር ሁሉ ሞልቶ ያነ እኮ ሳትበላ ሳትጠጣ ጨርቅ ለብሰህ የሰውን ሸሚዝ፣ የጓደኛ ልብስ እየቀየርክ ለብሰህ እኮ የተሰማኝ ሰላም አሁን የለም። የለም አሁን አሁን እኮ አስር ልብስ በቀን እየቀየርክ ልብስ እየቀየርክ ጫማ እየቀየርክ ውስጥ ኮንፊደንስ የለም፣ አቅም የለም። ያነ ግን የሰው ልብስ እየለበስክ ግን እንዳንተ አንተ ባለስልጣን ሃሌሉያ ያልክ ምድር ታተራምሳለህ አድምጡኝ ምንድን ነው ከዛኛው ክብር አንተን ያጎደለ ለምንድን ነው ውስጤ ፕሬዘንስ የማይሰማው ቸርች ደኮ ሰው ምድር ተደባልቆ ዝማረ ሲዘምር ድሮ የሚታመልቆ ሰውየው ለምንድን ነው አሁን የደረቀብኝ ዘማሪው ስለደከመኩ አይደል ቸርቹ ላይ መንፈስ ስለሌለ አይደል አንተ ስለደረክ ነው አንተ እኮ አይደለም ህዝብ ውስጥ ድሮ ጫካ ውስጥ ብቻህን ዘምርሃል መንፈስ አንተ ውስጥ ያለ ጊዜ የእግዚአብሔር ህልውና ያለ ጊዜ አይደለም፣ ከህዝብ ጋር ጫካ ውስጥ መንገድ ላይ ይዘምራል። ያለ ኪቦርድ ያለ ማይክ። ተበልተሃል። ዋናውን ለጠላት ሰጥተሃል። ቶሎ ዋጋ ከፍለ አስመልስ። መልክት ነው የምነግርህ። ቶሎ ዋጋ ከፍለ አስመልስ። በኩርነትህን አስመልስ፣ በኢየሱስ አድምጡ አሁን አይደለም። በራሳችሁ በነቢይ ጸልየን የማናስመልሰው ጉዳይ ያነ ያበላሸነው ጉዳይ ነው። ጆሮን ከፍ አድርገህ ስማኝ። ማንም ይህን ስብከት አይሰብክልህም። እድል ነው ለአንተ ዛሬ ስማኝ። ባለ ሀብት መሆን ትፈልጋለህ? ሰዎችን እንደዚህ አይተህ ጌታ እንደዚህ አይነት ሰው መሆን ትፈልጋለህ? በኩርነት ይህን መልስ የአንተ በረከት፣ ያንተ ባለጠግነት፣ መልካም ምኞት ሁሉ የሚሳካው የተወሰደውን ስትመልስ ነው። በደንብ ስም ስንቶቻችን ነው የተበላ ነው ምን ችግር አለ በሚባል መንፈስ ዛሬ ያሰርተን ነገ። ንሳ እንገባለን። እግዚአብሔር ቅርባይ ነው። ደግሞ አሁን ደግሞ በጣም ቀልጣፋ ስብከት መጥቷል። አሁን ሀገራችን ላይ በጣም ቀልጣፋ ስብከት በቃ በክርስቶስ ጸርቃል፣ አንተ ላይ ኃጢአት አይሰራም የሚል ሰባኪዎች መጥቷል። አሁን በክሪስቶስ ምንሆን ያህል ጸርቃል፣ አንተ ላይ ኃጢአት አይሰራም ይላሉ። አፍ ከፍቶ ነው የሚያወሩት። የሚገርማችሁ ሰባት እጮኛ አላት። አንዷ እዛ ቸርች ውስጥ ስማ ለእኔ የተከፈለው የጽድቅ ላይፍ በዚህ እንዲኖር አይደለም። ለእኔ የተከፈለኝ ላይፍ በመስቀል ላይ በውድ ዋጋ ነው። ቆሻሻን የሚጠላ ኃጢአትን የሚጠላ የጽድቅ ላይፍ ሰጠኝ እንጂ በኃጢአት ውስጥ እንድጨማለቅ አልሰጠኝም። ስማ ክርስቶስን እኮ መጽሐፍ ቅዱስ ሲናገር ኃጢአት አያውቀውም ይለ ኃጢአተኛ ብቻ አይደለም ኃጢአተኛ አይደለም ብቻ አይልም ታቃላችኋል ኃጢአተኛ አይደለም ብቻ ራሱ አንድ ቃል፣ ሌላው መጽሐፍ ምንዶም ብለህ ኃጢአት ራሱ ምነው አያውቀውም። ይሄ ጻድቅ ነው ለእኔ ለኃጢአተኛ አድምጠኝ፣ እኔን መስሎ በእኔ ቦታ ቆሞ የራሱን ጽድቅ ለእኔ ሰጠ። ኃጢአት የማውቀውን ማንነት ለእኔ ሰጠ። ይሄ እንሰጠው በእኔ ቦታ ሆኖ ኃጢአት ሆነ እንዲ ነው ያስተማረኝ እንጂ የጽድቄ ላይፍ የጽድቄ ህይወት የጽድቄ ጉዳይ ለኃጢአት እንድጨማለቅ መንገድ የሚከፍት አይደለም። ይሄ ነው ጽድቅ። ማንም በስራው እንዳይሆን አይመካር ለሚለው አዎ በሥራ እንዳይሆን የተመካ ክርስቶስ የእኔን ጉዳይ የመዳንን ስራ በመስቀል ጨርሿል። ደግሜ እሱን ዋጋ መክፈል አልችልም። እኔ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ። ስሙኝ፣ ይሄን ላይፍ ደግሞ ስማ፣ በዚህ ላይፍ እንዲመላለስ እንጂ ሰማይ የሰማይ ፈቃድ አባቴ ፀድቅ ያለው ብዬ በኃጢአት እንዲመላለስ አይደለም። ህይወት የሰጠኝ ማነው? ይሄ ቃል የገባው እግዚአብሔር። ሰው የምታወራው ነገር ለእኔ ነው የሚል ሰው ይግባችሁ፣ አሜን ነው ፀድቅ ያለው ሲባል አባቴ፣ ሌሎች ሲያጭበረበሩ አትጭበረበሩ። ነፍሳችሁ ኮ የጮኸች ነው። እነሱ የሰበኩ እራሱ ነፍሳችሁ ኮ ትጮዋለች ጸድቀሃል ብሎ እነሱ ሲያታልሉ፣ ነፍሳችሁ እንዲህ ትላለች። ንስሐ ግባ። ለአንተ የተከፈለው ላይፍ የጽድቅ ላይፍ ይሄ አይደለም። ስማ፣ እኔ ያ የተሰጠኝ ህይወት እሱ እንዲመስል ነው። የራሱን ጽድቅ ለእኔ ከሰጠ እኔ ደግሞ ኃጢአት መስራት አችልም። ዘቤ የራሱን ጽድቅ ለእኔ ከሰጠ ያኛው አካል እኔ ላይ ሊሰራ አይችል። ያ አካል ምን ሆነ? በመስቀል ላይ ተጠረፈ። የአዳም ምን ሆነ? በመስቀል ላይ አለቀ። የአዳም በመስቀል ላይ ተጠረፈ። እዛ ለእኔ የተከፈለው የጽድቅ ላይፍ በጽድቅ እንዲኖርበት እንጂ ኃጢአት እያደፈሰስኩ እንዲኖር። አድምጥኝ አድምጠኝ። ነገ ትመጣለህ ብዬ አልሰብክኝ። ዛሬን ግን እነግርሃለሁ። የብዙዎች አገልጋዮች ችግር ይሄ ነው። የእግዚአብሔር እውነት ትውልድን ማስተማር ማስታጠቅ ይፈራሉ። አሁን ደፍሮ መናገር አይችሉም። የአብዛኞች አገልጋዮች አፍ ላይ ቁስላል። ቁስላቸው አንደኛ ገንዘብ ነው። ደፍሮ ከተናገሩ ሕዝብ አይመጣም ብለው ይፈራሉ። እኔ ደግሞ አትምጣ፣ ነገ ይል ስለ ሕይወቴ ግድ ይለኛል። ስማኝ፣ ይሄ ሁሉ እኔን ከሚያጅበኝ አንድ ሰው ከናንተ መካከል ከኔ ጋር ሰማይ ቢገባ ይሻላል ከዚህ ሶስተኛ ቀን በፊት አንድ ሰው በምን ሁኔታ እንደሆነ አላቅም። ከአሜሪካ አንድ ስቴት ወንድ ሰው ነው ደወለልኝ። ቢኒያም ይባላል። በዋትሳፕ እኔ ዋትሳፕ አይቻ አላቅም። ከዋትሳፕ ብዙ ነገር ይጠቅማል። ትላልቅ ሰዎች ጋር ያስተዋውቃል። ና አላወቅኩም። ስልክ ላይ በሆነ ይጮዋል ድምፁ የእኔ ርንግቶን የጥሪ ርንጉተን ሌላ ነው፣ ግን ሌላ ርንግቶን ይጭዋል። ከዛ ዝም ብዬ ሲያይ ዋትሳፕ ነው መንፈስ ቅዱስ አንሳ ይላል። ከዛ ቤተ ቁጭ ቤ ያለው ነበር አነሳው ስልኩን ብድግ አደረኩ ድምፁ ይርቃል። ምን አይነት ነገር ነው ሲያይ ዋትሳፕ ነው። ከዛ አወራ ሰላም ሰላም፣ የእግዚአብሔር ሰው እንዴት ነው ያለ ሰላም እግዚአብሔር ይመስገን ደና ነው ያለው። እግዚአብሔር ይመስገን አገልግሎቱስ ስለተባረኩ ስለተባረኩኝ ይደወልኩታል የት ነው ያገለገልኩ ያልኩ ነው ኖ ነው የት? በሶሻል ሚዲያ አይቼ ነው አለ። በቃ በዚህ ዘመን አለ ለኢትዮጵያ ቤተክርስቲያን የሚገባው ይሄ ነው አለ። እኔ አንድ ሰው ሊባርካችሁ፣ አባካችሁ ቅዱሳን ኦታሽን ይሄው ኃጢያተኛ ከአንተ ጋር አይተባበር። ኃጢአት ውስጥ ያሉ ሰዎች አስጠላኸኝ ብለው ይሄዱ። የክርስትና ላይፍ ይሄ ነው። መቻቻል የሚባል እዛው ፖለቲካ ላይ ያስቀምጡ፣ እዛው ፖለቲካው ሰፈር የክርስትና አለም ላይ መቻቻል የለም። እውነትን መግለጥ ነው። ዛ ተገቢያ ያለ እኛ ጋለው መንፈስ እውነትን ይገልጣል እንጂ መቻቻል አያውቅም። በ ይህንን እውነት ደግሞ የሚገልጠው በመንፈስ ቅዱስ ነው። አሜን። ከዛ በኋላ ነገረኝ ስለ አንድ ትምህርት ሲያስተምር የነበረውን አገልጋዮች በዩቲዩብ የለቀቁትን ስለ መሪ መልእክቱ ነገረኝ። ከዛ በኋላ ምን ተሰማ ይንን ያልኩት ይሄን ነው ጠየቁት። አንተ ምን ተሰማል? ወደ ልጅነት ተመለስኳል። ድሮ ሙሉ ወንጌል ጎተራ ሙሉ ወንጌል ቸርች ነበርኳል ከይድ ውስጥ ሲዘምር የነበረው ዘመን በመንፈስ ቅዱስ የምንቀጣጠለው ዘመን፣ አንተ ይሄን ቃል ሲሰማ ይዛለኛል። ፈልጌ ነው ስልኬን የደወልኩታል። ምንም አላልኩም። ቢኒዬ ወዳለሁ እንደናንተ አይነቶችን ጌታ እግዚአብሔር አምላክ ካሰማኝ ለእኔ ስብከቴ አገልግሎቴ ተሳክቷል። በቃ ቤተክርስቲያን ወደ ቀድሞ ከተመለሰች ለእኔ ከዚህ በላይ ምንም ስኬት የለም። ከዛ በኋላ ማልጠብቀውን ነገር አረገ። አንድ ሰው አሜን፣ በጽድቅ ኑር፣ ለብር አትቾክል። አሜን ነው እንት ደሆነ ቢራይ ጎርዶፖ ዳሮ ወሳ ከታሳ ነባር ቸርቾችም ነግራል። ግልጽ ነው ይሄ ነባር ቸርቾችንም አሁን ተነሳው የሚሉ ቸርቾችንም ሁሉ አፋቸውን የዘጋው እውነቱን እንዳይናገሩ የዘጋው ገንዘብ ይፈራሉ። ነባር ቸርችም እንደዚህ ይላል ሚመኑ ይጠፋል ብለው ደፍሮ የእግዚአብሔር እውነት አያውራል። አሁንም የተነሳው አይነት ቸርች ነው። ምናምን የተተከሉ አዳዲስ ቸርቾችም ተንክባክበው ሃሌሉያ አሞሽ ሚሾ ሶስት አራት የገባውን መኪና ትገዛለህ ብሎ እኛ ቤት ይሄ መንፈስ የለም እነግራለን፣ እውነቱን። ከተመቸ ትቆያለህ፣ ካልተመቸ ላሽ ታውቃለህ። ሀያ ዘጠኝ ዓመታችን ነው፣ አሁን ሰላሳ ዓመታችን ነው ማገልገል ከጀመርን ቆርጠን ነው የምናገለግለው። ሱሪ እዚህ ቸርች ሱሪ ያደረገ ሴት አትገባም። ታውቃላችሁ አይደል? አንድ በቃ እንዲህ ይላሉ። አላበዙም እነሱ። ከማን ቸርች ይበልጣሉ? ይላል አንዳንዱ። እኛ ከማንም ቸርች ጋር ተወዳድረን ሳንሆን ቃሉን አይተን ክርስቶስን መስላ ያንተ ሱሪ አሁን ምን እንዳመጣ አታውቅም። ሱሪ ያልን አሁን ሱሪው ስፔሻል እንደውም ጥሩ የሆነበት ጊዜ አይደል? አሁን ራቆት እኮ ነው የሚገቡት ቸርች ሰማኝ? ተራው ነገር የዘላለም ባሪያ አርጎሃል። ቶሎ ተፋታ ከዚህ ትዳር። እንጸልይ።